እጃችሁ ላይ 15000 ብር ብቻ ካለ የሞባይል ካርድ ፕሪንቲንግ ቢዝነስ መጀመር ትሻላችሁ። ላስት ቪዲዮ ላይ በደማ አበራርቼ ቪዲዮ ሰርችበታለሁ፣ እንዲሁም ደግሞ የዩቲዩብ ቻናል ላይ ማግኘት ትሻላችሁ። ይህንን ቢዝነስ ስትጀምሩ በቀላሉ የሚያስፈልጓችሁ ዕቃ ተርማል ፕሪንተር ፔፐር፣ ስማርትፎን አፕሊኬሽን እና ከአዲስ አበባ ውጭ ከሆናችሁ ለፖስት ኦፊስ ወይም ደግሞ እነዚህን እቃዎች ትራንስፖርት ለማድረግ ሌላ 520 ብር ወጪ ይኖርባችኋል። አብዛኞቻችሁ ስጠይቁኝ የነበረው ትርፉ ምን ያህል ነው? ዛሬ ትርፉን በፐርሰንት እንዲሁም ደግሞ በምሳሌ ወስጄ የማስረዳችሁ ይሆናል። እስከ መጨረሻው ተከታተሉኝ። ሶ የዚህም ቢዝነስ ትርፍ በሁለት መንገድ አስረዳችኋለሁ። አንደኛው ትርፉን በፐርሰንት እንዲሁም ደግሞ በምሳሌ ወስጄ አስረዳችኋለሁ። አክቹዋሊ ደግሞ ሱቅ ላይ ሄዳችሁ ትሸጡ በቀን ወይም ደግሞ በወር ምን ያህል እናትርፋለን የሚለውን በምሳሌ ውስጥ አስረዳችኋለሁ። ሶ የምታገኙት ትርፍ በፐርሰንት ምን ያህል ነው? በምትረከቡበት ጊዜ ወይም ደግሞ ለምሳሌ ብዬ ልውሰድና የአስር ሺህ ብር የሞባይል ካርድ አፕሊኬሽናችሁ ላይ የምታስሞሉ ከሆነ አስር ሺህ ብሩ የሚሰጣችሁ ከስምንት ነጥብ ሰባት ፐርሰንት ትርፍ ጋር ነው ማለት ነው። ወይም ደግሞ አስር ሺህ ብሩ ወይም ደግሞ ማንኛውንም አማውንት አፕሊኬሽኑ ላይ ስታስሞሉ በስምንት ነጥብ ሰባት ፐርሰንት ትርፍ ነው የምትረከቡት የሞባይል ካርድ ፕሪንት አድርጋችሁ በምትሸጡበት ጊዜ ለባለ ሱቆች በ6.7 ፐርሰንት ወይም ደግሞ ኮምፒቴሽን ከሌለ አካባቢያችሁ በ5.3 ፐርሰንት ትርፍ ለባለሱቆች ትሸጣላችሁ። ይህም ማለት የእናንተ ትርፍ የሚሆነው 2.3 ፐርሰንት። ወይም ደግሞ ኮምፒቴሽን ከሌለ በ5.3 ፐርሰንት ለባለሱቆች ከሸጣችሁ የእናንተ ትርፍ የሚሆነው 3.4 ይሆናል ማለት ነው። ለምሳሌ በቀላል ምሳሌ ልሰድላችሁ የመቶ ብር ካርድ እናንተ ወይም ደግሞ ከአከፋፋይ በምትገዙበት ጊዜ አከፋፋዩ የሚሸጥላችሁ በ92 ብር ግዥ ይሆናል ማለት ነው። ስለዚህ የመቶ ብር ካርድ መግዛት ከፈለጋችሁ እናንተ ለአከፋፋዩ የምትከፍሉት 92 ብር ነው ማለት ነው። ለባለሱቅ ስትሸጡ ደግሞ በዘጠና አራት ብር ወይም ደግሞ በዘጠና አምስት ብር መሸጥ ትችላላችሁ። በ94 ብር እና በዘጠና አምስት ብር የምትሸጡ ከሆነ የናንተ ትርፍ 2 ብር ወይም ደግሞ 3 ብር ይሆናል ከመቶ ብር ካርድ ላይ ማለት ነው። ይሄንን ነገር ወይም ደግሞ ትንሽ እንዳይመስላችሁ ለምሳሌ ሱቅ ብትይዙ ምን ያህል ታተርፋላችሁ የሚለውን ላሳጋችሁ። ለምሳሌ ያህል አስር ሱቅ በስራችሁ ብትይዙ እነዚህ አስር ሱቆች በቀን ውስጥ እስከ 1500 ብር የሞባይል ካርድ የሚሸጡ ከሆነ እነዚህ አስር ሱቆች ከእናንተ በትንሹ የአስር ሺህ ብር ካርድ ይረክባሉ። ይሄ ማለት ዴሊ ፕሮፊታችሁ ወይም ደግሞ የቀን ትርፋችሁ 326 ብር ይሆናል ማለት ነው። መንዝሊ ፕሮፊታችሁ ትርፋችሁ 9780 ብር ይሆናል ማለት ነው። ይሄ በአስር ሾፕ ወይም ደግሞ አስር ሱቅ በስራችሁ ብትይዙ ያለው ትርፍ ነው። ኢማጂን በርትታችሁ ሰርታችሁ ከአስር በላይ ሾፖችን በስራችሁ የምትይዙ ከሆነ በወር ውስጥ ከ10 ሺ ብር በላይ የማግኘት እድል ይኖራችኋል ማለት ነው። ላስት በሰራነው ቪዲዮ እስከ 4000 ሰው መመዝገብ ችለናል። ነገር ግን አንዳንዶቹ ዝም ብለው የተመዘገበዋሉ አንዳንዶቹ ለመረጃም የተመዘገበዋሉ። ስለዚህ አጣርተን መደወል ያልቻልን ስለሆነ አሁን አዲስ የሬጅስትሬሽን ፎርም ዊዝ ሬጅስትሬሽን ፊ አዘጋጅተናል። ምናልባት ቀጥታ ወደ ስራው መግባት ለምትፈልጉ ሰዎች ወይም ደግሞ ስራውን ለመጀመር የምታስቡ ሰዎች እዚህ ፎርም ላይ እንደተመዘገባችሁ ወዲያውኑ ይደወልላችኋል። ነገር ግን ትርፍና ኪሳራውን አውቃችሁ ሬጅስተር እንድታረጉ ጠይቃችኋለሁ። ምክንያቱም ስንደውልላችሁ ስራ ልናስጀምራችሁ ስለሆነ የምንደውለው ያላችሁበት ቦታ ሆናችሁ ሬጅስተር ማድረግ ትቻላችሁ። ቅድም እንዳልኳችሁ ከአዲስ አበባ ውጪ ከሆነ ያላችሁበት ቦታ ለፖስት ኦፊስ 520 ብር ተጨማሪ ፊ መክፈል ይኖርባችኋል። ምናልባት ጥያቄ ካላችሁ ኮመንት ሴክሽን ላይ ድሮፕ አድርጉልኝ።